ሮድሪጎን በተመለከተ እና ቪክቶር ዮኮሬሽን በተመለከቱ የወጡ ያሉ አዳዲስ መረጃዎች ስላሉ በዚህ ቻናል መጣን። በአርሰናል ፋን ቲቪ አዲስ ቤተሰቦቻችን፣ ከዚህ በኋላ በዚህ መልኩ እንቀጥላለን ብለን እናስባለን። በአርሰናል ዞን ደግሞ ያው ከእናንተ ጋር የሚኖረን እና በደንብ የተብራሩ መረጃዎችን ይዘንበት መጣበት ሲሆን ሲሆነ ማለት ነው። አሁን ቪክቶር ዮኮሬሽን እና ሮድሪጎን ሌሎች ጭምጭምታዎች አሉ። አሌክሳንደር ዚንቼንኮን የተመለከቱ ሌሎች ሌሎች መረጃዎችንም የምናጋራበት ሰዓት አድርገነዋል። ይህም የቀን ሰዓት ማለት ነው፣ ቤተሰቦቻችን። ስለዚህም ከኛ ጋር አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ ቤተሰቦቻችን። እንግዲህ ሮድሪጎን በተመለከተ ከትናንትና ማታ ጀምሮ ሲለቀቁ የነበሩ መረጃዎች አሉ። በተለይ ደግሞ ጋዜጠኛ አማኑ ካሬኑ ላድጎየሮ የሚባል ቴሌቪዥን ፕሮግራም አላቸው፣ በካሪና ሴር ላይ እና ያንን የሬዲዮ ፕሮግራም ወደ ዩቲብ ቻናል ገልብጠውስ ነው እዛ ላይ ነው ያየሁት። እኔም በስፓኒሽ ቋንቋ ወደ እንግሊዝኛ ለማስተርጎም በአውቶ ትራንስሌት ተጠቅሜ ነው መረጃውን ያገኘሁት። እንግዲህ ፍራንኮ ማስታንቱኑን በሚመጣበት ሰዓት ላይ ፔዥን ትቶ ነው ወደ ሪያል ማድሪድ የመጣውና አሰልጣኝ ዣቪ አሎንሶ አንድ ያሳመነው ነገር አለን የሚል ነገር ያለው እሱም የቋሚ ተሰላፊነትን ቃል ገብቶለታል ነው ልጁ ራሱ። ፍራንኮ ማስታንቱንም ሆነ የልጁ ባለቤት የነበረው ሪቨር ፕሌት ልጁ ጥር ላይ እንዲመጣ ነበር የፈለጉት ማለት ነው። ዝውውሩ ጥር ላይ እንዲሆን ነበር የፈለጉት። ነገር ግን ዣቪ አሎንሶ አሳምኖት የቋሚ ተሰላፊነት እድል እንደሚሰጠው ቃል ስለገባለት አሁን የዓለም የክለቦች ሻምፒዮና ውህድ የሚጀምረው ማለት ነው ከዛ በኋላ ከተጠናቀቀ በኋላ ቀጥታ ነሐሴ ላይ ክለቡን እንዲቀላቀል የተፈለገውና የተፈለገው እና በቀኝ በኩል እሱን ለማጫወት ሀሳብ እንዳለው አሳምኖታል። የሚል መረጃ ነው እየወጣ ያለው ማለት ነው። ቤተሰቦቻችን እንግዲህ ይህንን መረጃ ያጋራው ማኑ ካሬ ነው ይባላል። በካዲና ሴር ላይ ላርጎየሮ የሚባል ፕሮግራም አላቸው ቤተሰቦቻችን እና እዛ ላይ ነው ይህንን ነገር የተናገረውና። አሁን ያው በዛ በኩል እንደነ አርዳ ጉለርን በዛ በኩል የመጠቀም ፍላጎት አላቸው። እነ ብራሂም ዲያዝ ትናንትና የማሪዮ ኮርቶኛንም ሐሳብ አቅርበውላቸው ነበር። እና አርሰናል ያው ይፈልገዋል፣ ምንም ጥያቄ የለውም። ግን ስናየው እንደነበረው መረጃ በጣም በጉጉት ምናምን አርቴታ እንደዚህ አይደለም፣ እንደዛ አይደለም። ነገር ግን አርሰናል ያው ቢመጣ በግራ መስመር መሰለፍ በሚፈልግበት መልኩ በግራ መልኩ ማሰለፍ እንችል በግራ ቦታ መሰለፍ ይችላል። አንደኛ ነገር፣ ሁለተኛ ነገር ደግሞ ትልቁ ነገር መታሰብ ያለበት ልጁ ገና የብቃቱ ጣሪያ ላይ አልደረሰም፣ ሲሊንጉ ላይ አልደረሰም። እና ከዛም በላይ ሱፐርስታር መሆን የሚችል አቅም አለው። አርሰናል ቤት ውስጥ ደግሞ ይሄንን ፖቴንሻሉን አንሎክ ማድረግ እንችላለን የሚል እምነት እንዳለ ነው፣ በአርቴታና በአጠቃላይ በኮሺንግ ሳፉ ዙሪያ ያለው ከዚህ በፊት በተደጋጋሚ የተናገር ነው። ነገር አለ አርሰናል ይፋዊ ባልሆነ መልኩ ኢንፎርማል በሆነ መልኩ ከቤተሰቦቹ ጋር እሱን ከሚያውቁት ጋር ከወኪሉ ጋር በግል ጉዳይ በግል በተጫዋቾችም ጭምር የአርሰናል ቋሚ ተጫዋቾች ማለት እንደነ ጋብሪኤል ማጋሌሽ እንደገና ወደ ፍላሚንጎ የለቀቀውን ጆርጂኑን በመጠቀም ማለት ነው አርሰናል ፋይናንሻል ኦፈሩን እናቀርበለት አጠቃላይ ለሱ የቀረበለትን ነገር ነው። ልክ የመስጥ ውዝል በተደጋጋሚ እንደምለው የመስጥ ውዝል አይነት ዝውውር ይሆናል ተብሎ የሚታሰበው አርሰናል እስከ 250 ሺህ ፓውንድ ሳምንታዊ ደሞዝ መክፈል ይፈልጋል። ከዛ በኋላ ግን ያው እሱ ፈቃደኛ ከሆነ እና ለመልቀቅ ፈቃደኛ ከሆነ አርሰናል ለመደራደር ዝግጁ ነው። አሁን እንደማያው ከሆነ ሮድሪጎና ሮድሪጎን በተመለከተ አርሰናልና ቼልሲ ፎካከራሉ የሚል ነገር ነበር እያየሁ ያለሁት ግን አሁን ቼልሲ አይ ቲንክ የጂሚ ጊተንስ የሚባለውን ተጫዋች እየጨረሰ ይመስለኛል ከሮቱሙን ጋርና አርሰናል በነጻነት ሮድሪጎን ሊያገኝ የሚችልበት እድል አለ። ትልቁ ነገር አሁን ዛሬ ጠዋት ላይ ደግሞ እንደተለመደው ማርካ ከጃቪያንሶ ጋር ከተነጋገረ በኋላ ሮድሪጎ መቅረት ይፈልጋል ምናምን የሚል ነገር ቢወጣም የማርካን ወሬ ማመን በጣም ከባድ ነው። ምክንያቱም ልጁን ለሽያጭ የሚያቀርቡት ከሆነ ማድጆች ጥሩ ገንዘብ ማግኘት ይፈልጋሉ፣ እስከ 8 ሚሊየን ዩሮ አካባቢ ማግኘት ይፈልጋሉ። በነገራችን ላይ የልጁ መልቀቂያ ዋጋ ኮንትራቱ ላይ ያለው አንድ ቢሊየን ዩሮ ነው ሚ አንዳንድ የማድጆች በጣም ግርም የሚለኝ እና አሁን ልጁን ይሄ ፍራንኮ ማሳንቶ ነው የሚባለው የቋሚ ተሰላፊነት ቃል ገብቶለት ነው ከሪቨር ፕሌት በዚህ ጊዜ እንዲቀላቀል የተፈለገው እንጂ በአጠቃላይ ጥር ላይ እንዲመጣ ነበር የተፈለገው። አሁን ግን ዣቢ አሎንሶ አንተን በቀኝ በኩል እጠቀምብሃለሁ ብሎ አሳምኖት ነው ያመጣው የሚል የጋዜጠኛ ማኑ ካሬኖ መረጃዎችን እያየ ነው። የላርጎ ሄሮ የሚባል ፕሮግራም አላቸው በካሬና ሴር እና ቤተሰቦቻችን፣ ሮድሪጎን በተመለከተ እየወጡ ያሉት መረጃዎች እነዚህ ናቸው። አፕዴቶቹ ማለት ነው። ምን የተለየ ነገር አለ የሚለውን ነገር። ግን በቀጣይ ቀናት ምን ይሆናል፣ በተለይ ደግሞ የዓለም የክለቦ ሻምፒዮና ላይ ዣቢ አሎንሶ ምን አይነት ሀሳብ አለው፣ ምን አይነት አጭወት መንገድ ይከተላል የሚለውን ነገር አብረን እናያለ ምክንያቱም በቪኒሺየስ ጁኒየር በግራ በኩል ነው የሚጫወተው። ቪኒሺየስ ጁኒየርን አስቀምጦ ሮድሪጎን በዛ በኩል ያሰልፈዋል ወይስ እንደ ጋዜጠኛ ማሪው ካርቶኛ እንደሚሉን አይነት ነገር፣ ኦልሬዲ እሱ ጋላክቲኮ አይደለም። እነዚህን ተጫዋቾች የማስቀመጥ አቅም የለውም። ራሱን ልክ እንደነ ብራሂም ዲያዝ ነው ማየት ያለበት። በማድሪድ ቤት በመጫወቱ ብቻ ደስተኛ ሊሆን ይገባል። በሚሰጠው ደቂቃ ማንነቱን ሊያሳይ ይገባል እንደሚሉት እንደነ ማሪዮ ኮርቶኛ አይነት ነገር ውስጥ ይገባል፣ አብረን የምናየው ይሆናል ማለት ነው። ቤተሰቦቻችን፣ ሌላኛው መረጃ አሌክዛንደር ዚንቺንኮን በተመለከተ የማያቸው መረጃዎች አሉ እና አሌክዛንደር ዚንቺንኮን ኤሲ ሚላኖች እንግዲህ ቴዎ ፈርናንዴዝን ወደ አትሌቲኮ ማድሪድ ያዙ የተዘጋጁ ይመስላሉ። እና እሱን የሚያዙ ከሆነ አሌክዛንደር ዚንቺንኮን የማስፈራን ፍላጎት አላቸው። ኢግሌታሪ የሚባል አዲስ ስፖርቲንግ ዳይሬክተር አመጥተዋል፣ እና ያው ፍላጎት አለው ሰውየው በአሌክዛንደር ዚንቺንኮን ቨርሳታይል በሆነ ባህሪ በጣም ደስተኛ ነው የሚነገር አለ። ትልቁ እንቅፋ ደሞዙ ነው ደሞዙ ነው 150 ሺህ ፓውንድ አካባቢ ሳምንት የደሞዝ ነው ባርሳውና የሚከፈለው። ኢጣሊያን ክለቦች ከገንዘብ አጻር በጣም ደካማ ናቸው እና ይህንን ነገር እንዴት ማድረግ እንዳለባቸው መንገዶችን እየፈለጉ እንደሆነ ነው። ግን አሌክሳንደር ዚንቼንኮን ኤሲ ሚላን ይፈልጓል የሚል ነገር ነው እየወጣ ያለው ማለት ነው። ትናንትና ያጋራኋችሁ መረጃ ነበር፣ የአረንሀቱን በተመለከተ እንግዲህ። አርሰናል የአረንሀቱን የማስፈረም ፍላጎት አለው ብሎ የተናገረው እንግዲህ ፋብዙ ሮማኑ ነው። ምን አይነት አብዴቶች አሉ፣ አዳዲስ ነገሮች ይኖራሉ። ዛሬ እንግዲህ ከሰዓት ላይ የሚጨመሩ ነገሮች ካሉ በዛኛው ቻናላችን የምንቀርብ ይሆናል። አሁን በጣም በዚህ ሰዓት በጣም አነጋጋሪ የሆነውን ነገር ይዤላችሁ መጥቻለሁ ቤተሰቦቻችን። እሱ ደግሞ ወደዛ ልለፍ፣ ወደ ቪክቶር ዮኮሬሽ ማለት ነው። እንግዲህ ዛሬ ጠዋት ላይ ወደ ሶስት ሰዓት ከአስር ሶስት ሰዓት ከሀያ አካባቢ ኦጆጎ የፖርቱጋል ጋዜጣ ይዞት የወጣው ነው ኛ የሚለው ምንድን ነው? ትናንትና እንግዲህ ወኪሉ ሀሰን ቺቲንኪያ በለንደን ከአርሰናል ሰዎች ጋር ተነጋግሯል ነው እያለ ያለው ማለት ነው። ይሄ ወኪሉ የቪክቶር ዮኮሬሽ ወኪል ሀሰን ቺቲንኪያ በለንደን ከአርሰናል ሰዎች ጋር ተነጋግሯል ነው። በግልጽ ቪክቶር ዮኮሬሽ ከክለቡ ጋር ጸብ ውስጥ ገብቷል። ከዚህ በኋላ ለስፖርቲንግ ሊዝበን መጫወት አልፈልግም የሚል ነገር ነው የተናገረው። አሁን ትልቁ ወኪሉ እያደረገ ያለው ነገር ምንድን ነው? አርሰናል ቪክቶር ዮኮሬሽን በተመለከተ ያላቸውን የፋይናንስ እቅድ ለስፖርቲንግ ሊዝመኖች እንዲያቀርቡ የአግባባንጎን እየተናገረ ያለው ማለት ነው። ያው ባለፈው ሲነገር እንደነበረው የሳዑዲ አልሂላል የሳዑዲ ፕሮ ሊግ አልሂላል ይፈልገዋል ከፍተኛ ገንዘብ አቅርቦለታል ሲባል ነበር። ልጁ ግን በአውሮፓ መቆየት እንደሚፈልግ እና በተለይ ደግሞ በሻምፒየንስ ሊግ መጫወት እንደሚፈልግ ነው። በሻምፒየንስ ሊግ መጫወት ምርጫው ስለሆነ ብቻ ደግሞ ቅድሚያ የሰጠው ለአርሰናል እንደሆነ የተነገረ ያለው አርሰናል ቪክቶር ዮኮሬሽንን ቤንጃሚን ሼሽኮንም እኩል እየተደራደረ እንደሆነ የተነገረ ያለው ማለት ነው። አሁን እንግዲህ የተደራደረ ኢነሴንስ ያው ወኪሉ መቶ አርሰናል አናግሯል አጠቃላይ የፋይናንስ እቅዳቸውን አቅርቡላቸውን ነው ለስፖርቲንግ ሊዝበኖች እያለ ያለው ማለት ነው ይህ ፌዴሪኮ ባሬንዳስ የሚባለው የስፖርቲንግ ሊዝበን ፕሬዚዳንት ፍጹም ከጸብ ውስጥ ነው አሁን ያለው ማለት ይቻላል፣ ከቪክቶሪያ ኮሪሽ ጋርም ከወኪሉ ጋርም ማለት ነው። በአጠቃላይ እኔ ማንንም ሊያስፈራራኝ ማንንም ማንም እኔ ብላክ ሚል ሊያደረገኝ አይገባም። በእንደዚህ አይነት መልኩ የቪክቶሪያ ኮሪሽ ወኪል እየሄደበት ያለው ጌም ለማንኛችንም የሚያዛልቀን አይደለም፣ ጉዳዩን ከማባባስ ውጪ። እኛ መቶ ሚሊዮን ዩሮ የመልቀቂያ ዋጋ አንፈልግም በሱ ላይ ይህ ትክክል ነው። ነገር ግን በ60 ሚሊዮን ዩሮ በፍጹም አለቀውም እንደማየው መረጃ ከሆነ እስከ 80 ሚሊየን ዩሮ ይፈልጋሉ የሚል መረጃ ነው እየወጣ ያለው። አርሰናል ቤንጃሚን ሼሽኩ በተመለከተ እየተወያየ ነው፣ በስነ ስርዓት ከክለቡ ጋር ከአር ቤ ላይፕዚግ ጋር ማለት ነው። ነገር ግን ሁለቱንም ነገሮች እኩል ለማስኬድ እና አሁን ትልቁ ነገር አንደኛ ትልቁ እየታሰበ ያለው እንደ ኢኮኖሚካል አስፔክቱ ነው። አሁን አርሰናል ከኢኮኖሚ አዋጭነት ነው እየተነሱ ያሉት የሚል መረጃ ነው እያየሁ ያለሁት ከቤንጃሚን ሼሽኮ እና ከቪክቶሪ ኮሬሽ የትኛው ነው ኢኮኖሚካሊ አዋጪ የሚለውን ነገር ነው እያዩ ያሉት የሚል መረጃ ነው እየወጣለው እንግዲህ ያው የሀሰን ቺቲንካያ የሚለው ነገር ምንድን ነው ያው አሁን ወደ ማንቸስተር ሲቲ ስፖርቲንግ ዳይሬክተር የሆነው የቀድሞ የስፖርቲንግ ሊዝበኑ ራሱን የቻለ ስፖርቲንግ ዳይሬክተር የነበረው ሁጎ ቫያና ጋር ነው በቃል ደረጃ የተግባባ፣ ነው 60 ሚሊዮን ዩሮ ያቀረበ ቡድን መጥቶ ሊወስድ ይችላል። ይህን ዓመት ግን ከኛ ጋር ቆይልን ብሎ የተናገረን እሱ ነው። ከሱ ጋር በዛ ምክንያት ነው ያንን ነገር ነው እኛ ጠብቀን እየሄድን ያለ ነው የሚለው ኦልሬዲ። ይሄ ሰው ደግሞ ቦታው ላይ የለም አሁን እሱ ወደ እንግሊዝ የማንቸስተር ሲቲ ስፖርቲንግ ዳይሬክተር ነውና ኦረዲ ቃል መተጣጠፍ አለ። በጣም በጣም ተበሳጭቷል የሚል መረጃ ነው ያየት እኔ ቪክቶሪ ኮሬሽን በተመለከተ ማለት ነው ከዚህ በኋላ ለስፖርቲንግ ሊዝበን መጫወት አልፈልግም የሚል ነገር ነው ያለው። እንግዲህ ይሄ ነገሩ አስገድዱ ስፖርቲንግ ሊዝበኖችን ለሽያጭ አቅርቡት የሆኑ ወይስ ምንድን ነው የምናየው ነገር የሚለውን ነገር አብረን የምናየውናል። በዚህ ሰዓት እየወጃሉ መረጃዎች አጠቃላይ እያየው ነበር ቤተሰቦቻችን ከቪክቶር ዮኮሬሽ ጋር በተያዘ ከቤንጃሚን ሴስኮ ጋር በተያዘ ምንም ከቤንጃሚን ሴስኮ ጋር ምንም የተለየ አዲስ አፕዴት የለም። ትናንትና ሳጋራቸው የነበረው ነገር ነው ያለው። አርሰናል ቤንጃሚን ሴስኮን በተመለከተ ከአሪቢ ቢሌቪ ጋር የተደራደረ ነው ኦልሬዲ። ከሰባ ሚሊየን ዩሮ በላይ መክፈል አይፈልግም አርሰናል። እነሱ ወደ 80 ሚሊየን ዩሮ አካባቢ አድርሰውታል። ይሳቡ እነሱ ጋርም እንደዚሁ በቃል ደረጃ የተስማሙበትን ነገር ማጠፋቸው ነው እየተነገረ ያለው አሪ ቢሌቪ ዎች ማለት ነው። ይህን ነገር ራሱ ቤንጃሚን ሴስኮን አስከፍቶታል የሚል ነገር ነው ያለው። ግን በጣም በይፋ አሁን በይፋ በጣም እንትን ውስጥ ያለው ችግር ውስጥ ያለው ቤንጃሚን ሽሽኮ ሳይሆን ቪክቶር ዮኮሬሽን የሚመስለው እና አርሰናል ቪክቶር ዮኮሬሽንን ቤንጃሚን ሽሽኮ ሁለት የሚደራደር ነው። እኔ እንደማስበው ከሆነ ሁለቱን ተጫዋቾች ልናመጣ የምንችልበት የገንዘብ አቅም ይኖርናል ብዬ አላስብም። ምክንያቱም አርሰናል እሱን ብቻም አይደለም የሚፈልገው የግራ መስመር አጥቂ ማምጣት ይፈልጋል የሚል መረጃ አለ። እንደገና ደግሞ የግራ ተመላላሽ ይፈልጋል የሚል ነገር አለ እና እነዚህ እነዚህ ነገሮች በምንመለከትበት ሰዓት ላይ ራሱን የቻለ ፋይናንሻል በርደን ጫና ስለሚኖረው ይህንን ነገር ያደርጉታ ብዬ ግን ከኢኮኖሚ አዋጭነት ጥናት ተነስተው እነሱ ወይ ቪክቶሪ ኮሬሽን ወይ ቤንጃሚን ሼሽኮን ይመርጣሉ ተብሎ ይታሰባል። አንዳንዶች ደግሞ የሚሉት ያው በተደጋጋሚ እኔም እንደምለው ይሄ የቺዝ ጨዋታ ነው፣ መስሎ የዝውውር መስኮቱ አጠቃላይ ያለውን ነገር ስትመለከቱ ማለት ነው የቪክቶሪ ኮሬሽን ጉዳይ በማጦዝ እዛ ጋር ቤንጃሚን ሼሽኮ ክለቡን ገፍቶ ተጫዋቹ ክለቡን ከገፋው አሪቢ ሌግዚ ግን በዛ ዋጋ ሊለቁት ይችላሉ የሚል ሀሳብም እንዳለ ነው የተነገረ ያለው። እና ይህንንም ለማድረግ ፈልጎ ሊሆን ይችላል አንድ ያቤርታ የቪክቶር ዮኮሬሽን ዜና እንዲወጣ ያደረገው የሚል ነገር አለ። በአጠቃላይ አሁን በሁለቱም ሳይድ አርሰናል እነዚህን ተጫዋቾች ለማስፈረም ጥረት እያደረገ እንደሆነ ነው። ግን በእኔ በጣም በጣም የገፋው በጣም ክሪቲካሊ በጣም በጥልቀት አርሰናል እየሄደበት ያለው ዝውውሩ የማስበው ቤንጃሚን ሺሽ ሆኖ ነገር ግን የቤንጃሚን ሺሽ ዝውውር ማሆን የማይሳካ ከሆነ አርሰናል ወደ ቪክቶር ዮኮሬሽ ፊቱን የማያዞርበት ምንም ምክንያት የለም። ነገር ግን ስፖርቲንግ እየጠየቀ ያለው ነገር ምን እንደሆነ በግልጽ ለማወቅ አርሰናል የፋይናንስ እቅዱ ማቅረብ አለበት የሚል ነው እየታሰበ ያለው ማለት ነው። ይሄ እንግዲህ በቪክቶር ዮኮሬሽ ወኪል በሀሰን ቺቲንካ አማካኝነት ፑሽ እየተደረገ ያለ መረጃ ነው። ከዛ ውጭ ቤተሰቦቻችን አዳዲስ ነገሮችን ለማውጣት ለማየት እየሞከርኩ ነበር፣ በዚህ ሰዓት እየተለቀቁ ያሉ ማለት ነው። በጣም ከክለባችን ጋር የተያዙ ዜናዎች እነዚህ ናቸው። በዚህ ሰዓት በጣም ከክለባችን ጋር በጣም የተያያዙ ዜናዎች እነዚህ ናቸው። ኒኮ ዊሊያምስ ወደ ባየር ሙኒክ ሊገባ ነው ምናምን የሚሉ ነገሮችን እያየሁ ነው። ግን እሱም ቢሆን አርሰናል አጠቃላይ በኒኮ ዊሊያምስ ጉዳይ እጁን ማስገባት ስላልፈለገ እንደሆነ ነው የተረዳሁት ማለት ነው። አርሰናል በኒኮ ዊሊያምስ ጉዳይ እጁን ማስገባት አልፈለገም። ምክንያቱም ኒኮ ዊሊያምስ እየጠየቀ ያለው ሳምንት ደግሞ አርሰናል መክፈል የሚፈልገው አይደለም። እንደገና ደግሞ አትሌቲክ ቢልባኦ ቀጥታ በአንድ ጊዜ እንዲከፈላቸው ይፈልጋሉ፣ የመልቀቂያ ዋጋው ማለት ነው እና አርሰናል ያንን ነገር የማድረግ ፍላጎት የለውም። ከዛ ዝውውር ውጭ ነው የቪክቶር ዮኮሬሽ፣ እና የሮድሪጎ የቤንጃሚን ሴስኮ፣ እንደዚሁም የአሌክሳንደር ዚንቼንኮን በተመለከተ ያጋሯቸው መረጃ ይህን ይመስላል። ሰፋ ያለ መረጃ ደግሞ አዳዲስ ነገሮችም ሲኖሩ እንግዲህ ወደ 12 ሰዓት አካባቢ በዛኛው በአርሰናል ዞን ቻናል እንገናኛለን። አመሰግናለሁ።